ከሙስናና ብልሹ አሰራር በተያያዘ ሰሞኑን በተለያዩ ሚዲያና አክቲቪስቶች ስማቸው እየተነሳ የሚገኘው የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ከሀገር እንዳይወጡ መታገዳቸው እየተነገረ ይገኛል። ይህ ብቻ ሳይሆን በፌዴራል መንግስትም ግምገማ እየተካሄደባቸው የሚገኙት ፕሬዝዳንቱ የክልል ሀብት በመመዝበርና እንዲባክን በማድረጋቸው፣ በክልሉ ከፍተኛ የመልካም አስተዳደር እንዲከሰት በማድረጋቸው ተጠያቂ እንደሚሆኑ በሰፊው እየተነገረ ይገኛል። ሰሞኑን ታዋቂው አርቲስት ቶኪቾ በማህበራዊ ሚዲያ ፕሬዝዳንቱን በህዝቡ ላይ ያደረሱትን በደልና ምዝበራ በይፋ ሲቃወም ተደምጧል። ፕሬዝዳንቱም ለቶኪቾ በሰጡት ምላሽ ቶኪቾ ሲዳማውን የሲዳማ ህዝብን አያውቅም አይኑን አስረን ከሐዋሳ 30 ኪሎ ሜትር አርቀን ብንለቀው ወደ ሐዋሳ ሊመለስ አይችልም በማለት ከአንድ የአንድ ክልል ፕሬዝዳንት የማይጠበቅ መልስም ሰጥተው ነበር። ፕሬዚዳንት ደስታ ሌዳሞ ከህዝቡ ከቀረበባቸው ክስ ውስጥ የክልሉ ቡና አምራች ገበሬዎች ላይ ጫና በመፍጠር የቡና ዋጋ በዝቅተኛ ዋጋ እንዲሸጡ በማድረግ የውጭ ሀገር የቡና ነጋዴዎች ተጠቃሚ እንዲሆኑ አድርገዋል የሚል ነው። ከነዚህ የውጭ ነጋዴዎች በነበራቸው የምሥጢር ውል ኮሚሽናቸው ታስበው በአሜሪካ ውስጥ ከሰላሳ ሚሊዮን ብር በላይ ዋጋ መኖሪያ ቤት የተገዛላቸው መሆኑ ተመላክቷል። በተጨማሪም አዋሳ ከተማ ውስጥ ጤና ጣቢያ አስፈርሰው የግል መኖሪያ ቤታቸው መገንባታቸው እየተነገረ ይገኛል። እናም እኛ ለዛሬ እኚህ ሰሞኑን አነጋጋሪ የሆኑት የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ በአንድ ወቅት የነጻ ሀሳብና የውይይትና ክርክር ዝግጅት ከጋዜጠኛ ስሜነ ባይፈርስ ጋር ቆይታ አድርገው ነበር። ሚዲያችን ከአዲስ ዴይሊ ፕሬዝዳንቱ አሁን እየተነሳባቸው ባለው ዙሪያ ጋር ተዛማጅ የሆኑትም ከፕሮግራሙ መረጥ መረጥ አድርገን ልናቀርብላችሁ ወደድን። እስከ መጨረሻው እንድትከታተሉም በትህትና እንጠይቃለን። ፕሮግራማችን ከወደታችሁት ቪዲዮችንን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ቤተሰብ ይሁኑ። እርስዎም በተለያዩ መድረኮች ላይ እየሰሟቸው ይመስለኛል። ለምሳሌ ማቋቋሚያ ታክስ ፎርስ ማቋቋም ሂደት ላይ የሀገር ውስጥም ሆነ ዲያስፖራ የሆኑ ሲዳማዎችን ከማሳተፍ አኳያ በተለያዩ አውትሌቶች ላይ ስመለከት ጥሩ እንደነበር ነው የሚመሰከረው። ነገር ግን ክልሉን የሚመሩ የቢሮ ኃላፊዎችን የመጀመሪያውን ደረጃ ላይ ስትሄዱ በብዙ መንገድ የሚታማና ለምሳሌ የተጭበረበረ የትምህርት ማስረጃ ያላቸው፣ በከፍተኛ ስርቆት የተባረሩ የፕሬዝዳንቱ የቅርብ ዘመዶች እንደዚሁም ደግሞ በበፊቱ በመጀመሪያው ፕሬዝዳንት ወይም ዞን በነበረ ጊዜ ክልሉን ሲመሩ የነበሩት እንደ ደቡብ ክልል በእሳቸው ተበድለናል ብለው በሚያምኑ ግለሰቦች የተጥለቀለቀ አስፈጻሚ ነው አሁን በሲዳማ የሚገኘው የሚል ሀሳብ አስተያየት በተለያዩ መድረኮች ሰማለው። ምንድን ነው አሰቡት? የመጀመሪያው ነገር ይሄ ሁሉ ውሸት ነው። ለምንድነው ውሸት የሚሆነው? ሲዳማ ክልል ሲመሰረት 18 ካብኔ አባላትን ሶስት የድርጅት አስተባባሪዎችን እኔን ሲጨመር አስራ ሁለት ሀያ ሁለት ቁልፍ አመራሮችን በማደራጀት ነው የሄድ ነው። እነዚህ አስራ ስምንት ካቢኔ አባላት የመጡበት አንግል ስንወስድ አንደኛ ከአስራ ስምንቱ ሰላሳ ፐርሰንት ወር ስድስት የሚሆኑቱ ከዩኒቨርሲቲ አካባቢዎች የመጡ ምሁራን ናቸው። አመራር ደረጃ ያልነበሩ የፖለቲካ ንክክል ብዙ የሌላቸው ነገር ግን በሙያቸው በእውቀታቸው ሲዳማ ክልል በመሆኑ ሂደትም ተሳትፎ ያላቸው ሙያዊ ምሁራዊ ሙያዊ አገልግሎታቸውን እያበረከቱ ያሉ በህዝቡን ከፍተኛ ታማኒነት ያላቸው እከሌ የተባሉ ምሁራንን የጤና ቢሮ ኃላፊ መጥቀስ ይችላሉ። የአዋሳ ዩኒቨርሲቲ የሕክምና ፋካልቲ ዲን የነበሩ አሁን የአባሳ ከተማ ከንቲባ የነበሩት የክልሉ ከተማ ልማት ቢሮ ኃላፊ ናቸው። የአባሳ ዩኒቨርሲቲ የአንድ ፋካልቲ ኦር የአንድ እንደዛ ዲፓርትሜንት ኃላፊ የነበሩ ረዳት ፕሮፌሰር ፍቃዱ የሚባሉ ከዩኒቨርሲቲ በዛ ሌቨል የመጡ እነዚህ እነዚህ የመሳሰሉትን ወጣቶችም የሚወክሉ ከዩኒቨርሲቲ አካባቢ ምሁራንም የነበሩ በጎሳ በአካባቢ ስብጥር ደግሞ ሁሉም አይነት ሲዳማን ሊወክሉ በሚችሉ መልኩ የተሰባሰቡ ሰበሰብ ናቸው። ከዛ በተጨማሪ በዚህ ደረጃ ያልነበሩ ነገር ግን በተለያየ መልኩ በሲዳማዊ እንቅስቃሴ የጎላ ተሰምነት የነበራቸው በእጄቶ በሚባለው ያን ክልል በመሆን ሂደት ውስጥም ተባብረው ተሳትፎ በሚደረግ እንቅስቃሴ የመርነት ሚና ሁሉ የነበራቸው ነገር ግን በአመለካከታቸውም ጽንፈኛ ያልሆኑ አማካ የሆነ ሲዳማዊ ብለውም ኢትዮጵያዊ አመለካከት ያላቸው አስማምቶ አግባብቶ ሲዳማም ሌላውንም አቃፊ ሆኖ ሊመሩ የሚችሉ ከተለያዩ ካምፕ የሰበሰብኳቸው ስትል የፋይናንስ ቢሮ ኃላፊ ዶክተር አርሶ የሚባሉ ያኔ የነበሩ አንድ አሁን ፓርላማም ሊከን የተቃዋሚ እንደውም የተቃዋሚን ፓርቲ እዛ ውስጥ አጣምጥቻለሁ። አንደውም በምሳሌነት የሚነሱት የፋይናንስ ቢሮ ኃላፊ፣ የጸጥታ ቢሮ ኃላፊ ናቸው። የፋይናንስ ቢሮ ኃላፊ እንደውም ከትምህርት ማስረጃ ጋር ተያይዞ የሆነ ሞቲቬሽናል ስፒከር የነበሩ የቴዎሎጂ ትምህርታቸውን ሳይጨርሱ ዶክተርነታቸውን ለዚሁ ለስልጣናቸው ሲባል በማሳያነት ተነስቶ የተሰጣቸው እንደዚሁም ደግሞ ከ18 በክልል ውስጥ ከሚገኙ ቢሮዎች ውስጥ ወደ ዘጠኝ የሚያህሉት የሚሆኑትም ደግሞ ከእርሶ ጋር የቅርብ እንትን ያላቸው የመሳሰሉት ነገር ተያይዘው ይነሳሉ። በደንብ ነው የሚያስረዳኝ ጠቅልል ያለው ከእውነት የራቀ ውሸት ነው። አሁን ለምሳሌ ወደ ፋይናንስ ቢሮ ኃላፊ ስንመጣ የፋይናንስ ቢሮ ኃላፊ ከዩኒቨርሲቲ በኢኮኖሚክስ የተመረቁ የመጀመሪያ ድግሪያቸው ሁለት ያ ድግሪያቸውንም እንደዚሁ ከሚታወቅ ዩኒቨርሲቲ የተመረቁ በሲዳማ ውስጥ በነበረው እንቅስቃሴ በማህበረሰብን በማስተባበር ጭምር ኤንጂኦ አቋቁሞ ሲዳማዊ ችግር ለመፍታት ረዥም ጊዜ የሰሩ ወጣት ናቸው። ግን ከሃይስኩል ህይወታቸው ጀምረው የህዝቡ ኑሮ በሚሻሻልበት መንገድ ላይ አስቦ አስተባብሮ ሪሶርስም አፈላልጎ ኤንጂኦ አይነት ድርጅትም አቋቁሞ ኢቨን እኔ የዛሬ አስር ዓመት የዞን አንድ መምሪያ ኃላፊ በነበርኩ ጊዜ ትምህርት መምሪያ ኃላፊ ነበርኩኝ። የሲዳማ የትምህርት ችግር ምንድን ነው የሚለውን አፍኔ የሚባል መንግስታዊ ያለሆነ ድርጅት አቋቁሞ በድርጅታቸው በኩል የሚያጠኑ ሰዎችን አሰማርተው የሲዳማ የትምህርት ችግር ፈልፍለው ለማውጣት መፍትሄ ለማስቀመጥ የጣሩ በዛን ጊዜ ጭምር የሚያውቃቸው ለሲዳማ ትልቅ አስተዋጽኦ ያደረጉ ግን ምሁር ናቸው። ይሄ ሰውዬ ፒኤችዲ የሚባለው የመጣው በዚህ 2015 ነው። ፒኤችዲ ዲግሪ ከመባሉ በፊት ሁለት አመት እስከ ማስተርስ ባላቸው እውቀታቸውን እኔ ሸንኳቸው። አሁን የትምህርት ማስረጃቸው ጋር ተያይዞ ይነሳል የተባለው ጉዳይ እኔ የሚያውቀው ነገር የለም። የትምህርት ማስረጃ በአሁኑ ጊዜ ዶክተር ሆኝ ያለው ብሎ አሳውቀን ዶክተር እንለዋለን ሰነድ ሳት ይዙ ነው የምንድን ነው ዶክተር ናቸው። ለእኛ ዶክተር የምንም ቢሆን ዶክተር ዶክተር ብለን መጥራት ውጪ ለሹመታችንም ሲቪ አይደለም ለሌላ እንቅስቃሴ አፕሊኬሽንም በዚህ ዶክተሬት እኛ ጋር ያመጣው ነገር የለም። ትምህርቱን ግን በአግባቡ ተምረው ስለመጨረሱ ሰርቲፊኬት የሰጠው አካል ነው አፕሩቭ የሚያደርገው እውነተኛ ነው አይደለም የሚለው ለማጣራት የተቀመጠው ሀገራዊ ይህንን የሚያረጋግጥ ተቋም ነው ያለው። ከእኔ አንጻር ይሄ ማስረጃ እውነተኛ አይደለም የሚለውንም ነገር አልሰማሁም። ማስረጃ የመጣውም ሰው ካረር በሂደት ውስጥ ነው እየጨመረ የሚሄደው። እኔ ሲሾምም በዚህ ካረር አልነበረም። በሂደት ግን እየተማረ ይህንንም ካረር መጨመሩን ሰሚቻለሁ። ውሸት ነው የሚል እምነት የለኝም። ዶክተሩ ከመጀመሪያ ጀምሮ የአካዳሚ ግራውንዱን ሳያየው ጎበዝ ሰው ናቸው። አሁን በመደብኩበት ቦታም የሚሰራው ስራ የምሁር አይነት ትንታኔ ያለው ሞቲቬሽናል ስፒችም የተባለው እኮ አቅም ይጠይቃል። በዘበ በዚህ ደረጃ የተካኑ ለስዳማ ትልቅ አስተዋጽኦ እያደረጉ ያሉ፣ ለብነት ላይ ተግቶ የሚታገሉ ምናልባትም በዚህ መልኩ የነካቸው የሚሰጡት አጸፋ ነው ብዬ ነው የሚያስበው እንጂ ችግር ነው ብዬ ያለ ውስድም። በአጠቃላይ ካቢኔ ሲያደራጅ እነዚህ ካቢኔ ተለያዩ ይህንን ጨምረው። ዝም ብዬ እስቲ አንድ ማሳያ ልጨምር። ለምሳሌ በስም አንጠራም፣ የሀዋሳ ከተማ ውሃና ፍሳሽ መምሪያ ላይ ምክትል አድርጋችሁ በመጀመሪያ ስራ ዘመናችሁ ላይ የሾማችኋት አንዲት ግለሰብ የስምንተኛ ክፍል ተማሪ የነበረች ነች። በፌስቡክ ጫጫታ ከስልጣኗ በፍጥነት አንስታችኋታል። ይህ ስልክ አይደለም። አንደኛ ውሸት ነው። ለምን ውሸት ሆነ ብትለኝ የሀዋሳ ከተማ ውሃ ፍሳሽ በራሱ ቦርድ የሚተዳደር ነው። ሁለተኛ የሀዋሳ ከተማ አመራርም ጭምር የክልሉ መንግስት የሚሾመው መምሪያና አስተባባሪ የሚባለው አስር ሀያ ሰው ብቻ ነው። ሁለት መቶ የሚሆን ክፍለ ከተማና የከተማው አመራር አለው አዋሳ ከተማ። ያንን ሁሉ የሚሾመው የክልሉ መንግስት አይደለም። እናንተ ሾማዎቻል ስባል እኔ ሾንኩት ከንቲባ ነው፣ ድሪት ጽህፈት ቤት ኃላፊ ነው። በእነሱ አቅራቢነት ምናልባት የመምሪያ ኃላፊዎች አስራ ስምንት የሚሆኑት ነው ከዛ ውጭ እኛ የምንሾመው ሰውም የለም። ከዛ ወርዶ ውሃና ፍሳሽ አገልግሎት ከተባለ ቦርድ የሚወስነው ነው እንጂ አመራር የሚሾመውም አይደለም። በዛ መልኩ የተሾመም ሰው የለም። አሁን ለምሳሌ ዘጠኝ የሚያክል ሰው ከአንተ ጋር ዝምድና ያለው ነው፣ ከካብኔ ውስጥ ለማለት ተሞከረ። በእኔ ካብኔ ውስጥ በእርሶ ካቢኔ ሳይሆን በአጠቃላይ በክልሉ በክልሉማ ሁለት መቶ ምናምን ከሚገኙ አስራ ስምንት ፋይናንሶች ውስጥ ዘጠኙ ከእሳቸው ጋር የቅርብ ዝምድና አላቸው። 18 ፋይናንስ ማ ማለት ነው? ክልል እኮ አንድ ፋይናንስ ነው ያለው። በክልሉ መዋቅር ውስጥ ማለት ዞኖች አሉ፣ ከተማ አስተዳደር፣ ወረዳዎች፣ 36፣ 37 የከተማ አስተዳደር እና ወረዳዎች አሉ። ሀዋሳ ከተማን ጨምረው የእኛ ክልል አለ። ከ37 የክፍለ ከተማውን ከጨመር 44 ከሚደርሱት ውስጥ 18 ፋይናንስ ከተባለ ፋይናንስ ኃላፊ ለማለት ነው። እረ በፍጹም ሌላው ቀርቶ እኮ በክልል ካቢኔ በክልል ካቢኔ ውስጥ ጭምር 18 ነው አልኳት አይደል። ከእኔ ጎሳ እኔ ብቻ ነኝ፣ ሌላ ሁለተኛ ሰው እንኳ የለም። ሁለተኛ ሰው ምናልባት አጠቃላይ አፈ ጉባኤውን ድርጅት ተጨምሮ 25 ሰዎች እንሆን ከሆነ ከ25ቱ ሁለት ነን፣ ከአንድ ጎሳ ወራስ፣ ከሌላ ጎሳ አምስት ሰው ያለበት አለ፣ ስድስት ያለበት አለ። አሁን ይሄ ኢፍትሃዊ ነው ተብሎ ለመናገር እንዴት ይቻላል? ከዚህ የተነስቸ ነው ቅድም የካቢኔ አወቃቀሩ በምሁራን በወጣቶች እና በበሳል በነባሩም ሂደት ውስጥ የነበሩ በድምሩ ነው እንጂ ችግር ያለበት አልነበረም። ህዝቡም በከፍተኛ ደረጃ እየተደሰተበት ነው። በዛ ሁኔታ ነው የሲዳማ ሽግግር ምዕራፍ የጀመር ነው። በጣም ክልሉም ተረጋግቶ ወደፊት ሊቀጥል የቻለበትም አንዱ መሰረቱ በዚህ ደረጃ አስበን ምሁራንን አምጥተን ህዝቡ የሚያውቃቸውን ወደ መሪነት ስናመጣ ህዝቡ ተስፋ ጣለባቸው። ወጣቶች እንቅስቃሴ ውስጥ የነበሩትንም በዚህ ደረጃ ይበሰሉና ይበቁ ለመሪነት ህዝቡ በሊቦና የሚያጫቸውን እነዛንም አምጥተን ካብን አባል አረግን። እንግዲህ የ16 ጎሳዎች ውድ የነበረ ይመስለኛል በፊት አሁን ሲዳማ ውስጥ ማለት ነው። እና ይሄ ለስልጣን ጎሳ እንዲስብጥሩን መጠበቅ ተገቢ ነው ብለው ያምናሉ። እስከ ዛሬ አልነበረም፣ በእናንተ ጊዜ የተጀመረ ነው በሚል ይነሳል። ግን በእናንተ የሚጀመር በነዛ ከእያንዳንዱ ጎሳ ውክልና የመስጠት ግዴታ ሲያስፈልጋሉ ለስራው ብቁ ከሆነ በቂ አይሆንም ወይ? ከዛ ውጪ በፊት እንደውም አንድን ጎሳ ለይቶ ለመጥቀም የሚደረግ ጥረቶች እንደነበሩ ይነገርና አሁንም ያንን ጎሳ መልሶ ለማጥቃት የሚደረገው ሙከራ ጥፋትን በጥፋት ለማረም የሚደረገው ነገር ትክክል ያልሆንና እንደውም ክልሉ ከዚህ የበለጠ መሄድ ሲገባው እንዳይሄድ ያደረገ ክልሉ እንዳይረጋጋ ያደረገ አይነት ሁኔታዎች ይታያሉ በሚል ይነሳልና፣ ግድ ነው ወይ ጎሳን እንትን ማለት ጎሳን ግምት ውስጥ ማስገባት፣ በመሪህ ደረጃ ያን ያህል አስፈላጊ ነው ብዬ አላምንበት። አሁን ባለው ተጨባጭ ሁኔታ ግን እግኖር አድርጎ መሄድም የራሱ አደጋ አለው እንደ ስርዓት ተቆጥሮ ነገ ደግሞ በዛው እንዲቀጥልና መብት አድርገው እንዳይወስዱት መብት አድርገው እንዳይወስዱት የሚያስችል ፖለቲካዊ ስራዎች ይሰራሉ፣ እየተሰሩም ናቸው። ከተጨባጭ ነባራዊ ሁኔታ ኢግኖር አድርጎ ችላ ብሎ መሄድም ችግር ያስከትላል ብዬ ያልኩት ይሄ አነጋገር ከበፊት እንደ ልምድ የመጣ ነገር አለ ማለት ነው። ስለዚህ አንደኛው በፊት ያልነበረ በእናንተ ጊዜ የጀመረ የተባለው ፍጹም ውሸት ነው። በፊትም ቢሆን ሲዳማ አካባቢም ጎሳም ግምት ውስጥ ይገባል። እንደ አንዳንድ አካባቢ ግን አይደለም። ለምሳሌ አንዳንድ ክልሎች ላይ፣ አንዳንድ ማህበረሰብ ላይ ጎሳ ራሳቸው እኛን በአስተዳደር ውስጥ የሚወክልን ብሎ የሚሰይሙት አይነት ኦር ብቃት በዛ ደረጃ ባይኖረውም ዝም ብሎ ጎሳህን ታሰብ በማድረግ የሚሰየምበት አይነት አለ፣ ኢትዮጵያ ውስጥ። ሲዳሜ አካባቢ ያለው እሱ አይደለም እና ጎሳህ አንድ በመዋቅር ውስጥ የሚወክልህን ሁለት ሶስት ሰው ላክ ተብሎ የሚወሰድበት ስርዓት የለም። በዛ ደረጃም አይጠየቅም። ጎሳውም እኔ ብሎ በጉባኤ ተነስቶ የሚነጋገርበት ባህልም የለም። በአመለካከት ደረጃም የለም። ግን የፖለቲካዊ ፍላጎት ለምሳሌ ኢትዮጵያውያን ለምን አውድ አንወስድም? በኢትዮጵያ አውድ ላይ አሁን የሚያንጫጫ ነገር ምንድን ነው? ከኛ ተወክለዋል አልተወከለም። በኢትዮጵያ ፌደራል መንግስት ሚኒስትሮቹን ብቻ ውሰድ። ሚኒስትር አልሆነም የኛ ሰው ብሎ ኢትዮጵያውያን ጥያቄ አላቸው። ያነሳሉ አያነሱም? ያነሳሉ። አንዳንዱ ደግሞ በብዛት ከዚህ ብሄር ነው የሆነው፣ የኛ በተመጻጻሪነት አነሰ፣ ይምብል አሳሰ በኢትዮጵያ ውስጥ እኛም ያለ ነው። ኢትዮጵያ ውስጥ ነው። እኛ ራሳችን ሲዳማዎች ለምሳሌ በፌደራል መንግስት ያሉ ቦታዎች ላይ በበቂ አልተወከልንም ብሎ ኮ ጥያቄ ይነሳል፣ በስዳማ ማህበረሰብ ይነሳል። እና ያው ሂሳብ የተሰላ አደለም። በበቂ የሚባለው ስንት ሲደርስ ነው? በበቂ አደለም የተባለው አሁን ስንት ስለሆነ የሚለው ራሱ ዲፋንድ ስላልሆነ ባለው በፖለቲካ አውድ በማቻቻል ሂደትም ያለው ቦታ ይዘዋል። የሚቀጥለውም በሂደት ውስጥ እየጨመረም እየቀነሰም ይሄዳል። ለብሄር ግን ተሰልቶ የተሰጠ ቁጥር የለም። በማቻቻል ሂደት ውስጥ የሚስተካከሉ ነገሮች ስለሆኑ ወደፊት እያቻቻልን እንሄዳለን። የሀገርም ቢሆን ይህንን ወደ ሲዳማም ካመጣው ሲዳማ እንዳልኮ የተወሰነ ጎሳዎች አሉት። እነዚህ ጎሳዎችን የሚመስል ነገር አንተ ከዛ ጎሳ ነህ ባይባልም ብን በአድሚኒስትሬሽን ውስጥ ያ ያል ሰው ያ ያል ስለዚህ ሆን ብለህ ባዶ አድርገህ ሆን ብለህ ደግሞ የአንድ ጎሳን ብቻ ጠቅላላ ሲዳማኒ እንደሚመራ አድርገህ ከወሰርከው አሁን ባለው ሁኔታ ቅድም ያልኩህ እይተዎች ስለሚኖሩ እኛን እኮ ተገፋን አገልግሉን አንተ ያነሳውን አንድ ጥያቄ አለ። ለምሳሌ በፊት በነበረው አንድ ጎሳን ፈበር የማድረግ ነገር ነበር። አሁን አንድ ጎሳን የመገፋት ብሎ ሰዎች ያነሳሉ። አል ተግባሩ ያለ ነው አደለም ብትለኝ፣ ያለ አደለም። እንደዚህ አይነት አሰራር ጎሳን የመጥቀምም የመግፋትም አሰራር የለንም እኛ በዛ መልኩም እየመራን አይደለም። ነገር ግን የሚሉ ሰዎች አሉ ማለት ነው፣ አስተሳሰቡ አለ ማለት ነው። ይሄ ምህዳር ፖለቲካ አስተሳሰብ ባለበት እያዋቀርክ ስለዚህ ጎሳ አቅልህ አንድን ቤተሰብ ወይ አንድ ጎሳ ብቻ ሞልተህ ልትሄድ አትችልም። ሁሉንም ጎሳ ሂሳብ አሰልተህ ደግሞ ካንተ ሁለት ነው ካንተ ሶስት ነው፣ ይሄንም ሰርተህ አትሄድም። ሳይባልም ሊባል እንደሚችል በኢትዮጵያ ኮንቴክስት ይታወቃልና፣ አሁን ምንድ ነው የተደረገውና የምናደርገው? የበቁ ሰዎች ካሉ ሁሉም ጎሳ ጎሳ የሚባል ነገር ሳይኖሮ፣ ሲዳማ የኔ መሪ ነው ቢመራኝ ጥሩ ይመራኛል ብሎ የሚያስባቸው ሰዎች አሉ፣ ከየትም ይውጡ፣ እነዚህን ሰዎች ወደ ኃላፊነት ማምጣት ነው ወደ ኃላፊነት ካመጣው በኋላ ግን የሆነ ጎሳ ይሆናል። እኔ ለምሳሌ ሲዳማ ለመምራት ኃላፊነት ተሰጥተውኛል። ሲዳማ ነኝ። ሲዳማ ሁሉም ጥሩ ይመራኛል ብሎ ያስባል። ነገር ግን ጎሳ አለኝ ነው፣ ጎሳ እና እንደዚህ የመጣ ሰው ብቻ የሆነ ጎሳ አለው። በጎሳው ምክንያት የመጣ አይደለም በብቃቱ ነው የመጣው። እዛ ላይ እኛም ሆን ብለን እንደው ጎሳ ቢያንስ አንድ እንኳ በአደም ስራ ሀያ ሰው ነው ያለው በግልጽ ነው እንዲካተት አድርገን እንሄዳለን። ይሄ ወደፊት ግን እያደረግን ያለ ነው። ይሄ አስተሳሰብ የጎሳ ወዘተ የሚባለው ለእድገት ብዙም የሚጠቅም አይደለም። የሚፈለገው ብቃት ብቃት ብቃትን መሰረት ያደረገ አመራር እንዲወጣ የማህበረሰብ ውይይቶች፣ የአባላት ውይይቶች ወዘተ የሚባሉ ነገሮች በሰፊ እየተወያየን በፊት የአንድ አካባቢ የአንድ ወረዳ ተወላጅ የዛ ወረዳ አስተዳዳሪነት ወዘተ ቁልፍ አመራር ደረጃ እስከዛ ድረስ ነበረ፣ እኛ ከመምጣታችን በፊት። አሁን እኛ ያንን አበሳጥረን ቀይረን ከአንዱ ወረዳ ወደ ሌላ ወረዳ አስተዳዳሪ አርገን ከአንዱ ዞን ወደ ሌላ ዞን አስተዳዳሪ አርገን የምንልክበት ስርዓት ደረጃ ተቀባይነት እንዲያገኝ አድርሰናል። በእናንተ በሲዳማ በኩል የአዲስ አበባ ቡድን፣ የሀዋሳ ቡድን፣ የቀድሞ ስርዓት የሚባል በሶስት የተከፈለ የኃይል አሰላለፍ አለ የሚባለው እውነት ነው? የለም ቀደም ሲል እንግዲህ አንዱ የክልልነት ትሩፋት የአሁኑም እዚህ መድረክ ላይ መጋበሴ እንደሆነ ነግረውኛል ጥሩ ማሳያ ነው